እንዶው ምን ይመስል ነበረ የሰው ተቀባይነት ተማሪ እናንተ ስትማሩ እንደው በችግር በሀዘን ሊሆን ይችላል እንደው በደስታ ነው ወይስ እንደው ስለ ተማሪ ቤት ወታችሁ እስኪ የተወሰነ ነገር ቢላል በቃ መዛሙርት መማሩን ዜማውን አልጠሉትም ዜማው ጥሩ ነበረ ዜማው ምስክሩ ስለ ቀዘቀዘ ዝርው ሆነብን አንዱ አንዱ የሊቀወንቱ ቃለ እግዚአብሔር እየተፋለሰ ስለሆነ ምስክር ሊኖረው እንደዚህ የበለጠ ዜማ የለም ነበረ ምስክር ባለመኖሩ ለእኛም ማስቸገር ተእያንዳንዱ መምህራን ስንማር እየተለያየ ጎረሮ ወጥ እየመጣ ስላስቸገረ፣ ስለዚህ በዘመኑ የተሻለ ቤተልሔም ነው ቤተልሔም እስኩር የተቆቋመ ጸንቶ የሚኖር ስለሆነ እኛ እንግዲህ እንደዚህ ያልጸናተው እያንዳንዱ ወዛ ወዛም ሰነድ የተፈራረቀ ተሆነ ይህ ባንድ በሚወሰን ወደ ቤተልሔም እንሂድ እያሉ ወደ ቤተልሔም ያመሩ ደቀመዛሙርቶቻችን ነው። ወደ ቤተልሔም ያመሩ እየተነጠቁብን አሁን እየቀዘቀዘ ቆይ አለ። ሰላም ጤና ይስጥልን። ውድ የስርዓተ አበው ሚዲያ ቤተሰቦች እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ለዚህ እለትና ለዚህ ሰዓት በሰላምና በጤና ጠብቆ ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ ከእኒህ ከመካከላችን የምትመለከቷቸው አንድ አባት ጋር ተገኝተናል። እነዚህ አባት ታላቅ የድጓ መምህር ሲሆኑ፣ እንግዲህ ከእርሳቸው ጋራ ፈቃድ እግዚአብሔርን ምክንያት አድርገን ቆይታ የምናደርግ ይሆናል ማለት ነው። እንግዲህ እነዚህ የምትመለከቷቸው አባት በዘመናችን እጅግ በመቀዛቀዝ ላይና በመጥፋት ላይ የሚገኘው የቆሜ ዜማ የድጓ መምህር ናቸው። ይህ ዜማ እንደሚታወቀው እንግዲህ አሁን ብዙዎቹ ከነስያሜውም አያውቁትም። ግን እኒህ አባት ከታላላቅ መምህራን ትምህርቱን ከነ ድጓው ተቀብለው ዛሬ በማስተማር ላይ የሚገኙ አባት ናቸው። ከእርሳቸው ጋር ቆይታ እናደርጋለን። ውዴ ስራታቦ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን በእግዚአብሔር ስም እንጠይቃለን። አሁን ወደ መምህራችን እንዳለን። የኔታ እንኳን እንደናመጡ። እንግዲህ እስኪ ከስሞት እንጀምርና ስሞትን አስተዋውቀን እንቀጥላለን። ስሜ ያው መምህር ስቡህ እባላለሁ። መምህር ስቡህ ኪዳነ ማርያም እባላለሁ። የተማርኩት ያው ከአባታችን ከእንታታየ ብርሃኑ ነው ድጓ የተማርኩት። የእንታታየ ብርሃኑ ማለት ያው ንጹህ ድንግል ናቸው። በድንግልና ነው የኖሩ። በልጅነታቸው ከቅኝ ቤት ጀምረው ሰንበትን እያከበሩ በቅል ውሃ ይዘው ወር ቅዳሜን ነው ውሃ ይጠጡ ነበረ። በየጉባኤው አቋቋም ቤትም ሆነ ድጓ ቤትም ሰንበት እያከበሩ ነው የሆኑ። በኋላም ሰባቱን እስቲ እዝልያል ይቅርታና፣ እንቀጥላለን። በጣም የሚገርም ታሪክ ነው፣ ተመልካቾቻችን በደንብ አድምጡ። ማለት እንግዲህ ይህንን እያደረጉ ያሉ ገና እየተማሩ ያሉበት ሰዓት ማለት፣ እየተማሩ ገና እየተማሩ ሰንበትን ያከብሩ ነበር። ሰንበት ያከብሩ ነበር። በቅሉ እየያዙ ለወር ቅዳሜ ለወር ቅዳሜ እንዲያደርጉ ነበረ። እንዲያሩ፣ ቅኔም አቋቋም ድጓም እንዲያሩ እያከበሩ ነው የተማሩት። እሺ ጥሩ። አሁን በእርግጥ ወደ እሳቸው በሰፊው እንመጣበታለን። አሁን እንግዲህ ተመልካቾቻችንን በደንብ እንደሚያወጥ የቆሜ ዜማ በጣም እየተቀዛቀዘ ነው የሚገኝ። እናንተ የቆሜ ዜማን በምትማሩበት ሰዓት እንዳሁኑ የቀዘቀዘ ኖሯል እ ብዙ የሚማር ሰው ኖሯል በጊዜው። በእናንተ ሰዓት በእኛ ጊዜ ደና ነበር። በአሁኑ መካከለኛ ነው። ብዙ አራቅም ነበር። አሁን ነው ከቅርብ ጊዜ በዚህ በዘጠናዎች ውስጥ ነው አንድ እየቀዘቀዘ የመጣ እስከዚያ ደና ነበር፣ መካከለኛም ነበር። እንዲው እናንተ በምትማሩበት ሰዓት እንግዲህ እንዲሁ የተማሪ ቤት ህይወት ህይወታችሁ እንዲሁ ካለው ነገር እንዲሁ ከዘመናዊ ዛሬ ካለው ጋር ስታስተያዩት፣ አዎ በተማሪ ቤታችን ህይወታችን ስንማር ያው እንግኛ አቋቋም አውቀን ወደ ድጓ ቤት ስንማር ያው ተኛ በታቾቸን ያሉት ህጻናት ተማሪዎች ጾመ ድጓ ዳዊት የሚማሩት ያው ድጋፍ እየሰጡ እነሱ ለእኛ እየለመኑ ያበሉናል ያው ደሞ ህብረተሰቡም የድጓ ተማሪዎች እያሉ የተለየ እንትን እንክብካቤ ያደርጉልናል። ቆራሽም ድጋሽ ይሰጡናል። መምህራን ደግሞ ካይናት የደብረ ካይናት ደግሞ ያው የተለያየ በዝግ በመሆኑ ያው እየላኩልን የአገልጋዮቻችን ናቸው እነዚህ ታላላቅ ተማሪዎች እያሉ ይደግፉን ነበር። በጣም ተመልካቾቻችን ይህን ነገር ማስተዋል አለባችሁ። በኢትዮጵያ ቤተክርስቲያን በአብነት ትምህርት ቤቶች የሚደረገው ነገር ምን መሰላችሁ? አንድ ተማሪ አሁን የኔታ እየነገሩን ያለ ዜማ ተምሮ አቋቋም ቤት ሄዶ ተመልሶ ከመጣ በኋላ የተለየ እንክብካቤ ይደረግለታል። እሱ ምንድነው? ከታች ያሉት ተማሪዎች ከላይ ያለውን ተማሪ በተለያየ ማቴሪያል ያግዙታል። ከላይ ያለው ተማሪ ከታች ያሉትን ያስተምራል ማለት ነው። ይህ ማለት ምንድነው? ከታች ያሉት ቁራሽ ከመንደር ለምንዋ ያበሉታል። እሱ ያስተምራቸዋልና መተጋገዙ፣ መደጋገፉ፣ መከባበሩ በዚህ ልክ ነው። በቤተ ክርስቲያን ልክ አሁንም የኔታ ከቋሚት መልስ በነበሩበት ሰዓት ድጓ በሚማሩበት ሰዓት ደቀ መዛሙርትም እነሱ እያስተማሯቸው እነዚያ ደግሞ በምግብ ያግዟቸው እንደነበረ ነው እየነገሩን ያለ ና እንደው እንግዲህ ንታ ስለ ኔታ ታየ እንግዲህ ቅድም ገለጻ አድርገውታል። ብዙ ነገር ይባላል። እርስዎም ጀማምረው ልናል። እንደው በትዳር አለም የሚኖሩ ናቸው። እንደው በዚሁ የኔታ ታየ ሁለቱ ታዮች የሚባል ነገር የለም በዚህ አካባቢ፣ ሁለት አይነት ታዮች ነው ያሉ። ወይ ሶ ከየትኛው ላይ ነው የተማሩ? ሁለት የኔታ ታዬ የሚባሉ አሉ። የኔታ ታዬ ታላቁ ታየ ሳሉ የሚባሉት በህግ ተወስነው የሚኖሩ ናቸው። ልጅ ወልደው ወንበን ዘርተው እንደዚህ ጉባኤ ያስፍተው ሲያስተምሩ የኖሩ ናቸው። የኔታ ታዬ የበርሃሩ ደግሞ በድንግልና ኑረው፣ ቅድም እንደተናገርኩ ሰንበት እያከበሩ ልጅ ተማሩ። ኋላ ደግሞ ያስተማሯቸው መምህር አብይ ይበላሉ። ተቆሜ የወጡ እነሱ ያቸው ሲማሩ ቆዩ። ትንሽ ለጥቂት ጊዜ ሲቀረ ሊመርቋቸው ሲሆን ከዚህ ዓለም መምህር አብይ ተለዩ። ከዚያ በኋላ መምህር ታየ ብርሃኑ ወደ እንዳታየ ብርሃኑ ሳይሉ አቀኑና እዚያ የቀራቸውን ነገር አስተካከሉ። እንዳታየ ሳይሉ ው ፍራቸውን የወሳቸው ያሳርፈው የወሳቸው ወጥተው ተመርቀው ጉባኤ ያስፍተው በድንግልና እየኖሩ ተማሪ እየረዳቸው በተማሪ ደቀ መዝሙር እየተደገፉ ከዚህ ዓለም ካሴ ተረካው እነስ ተጠብቀው ይኖሩ ሲኖሩ ከውቅዳሜና ከባለ አምሳ በስተቀር እራት ምሳ ያውቁም። ሲኖሩ አንድ አስራ ሁለት ጊዜ ነው የሚበሩ ያጭሩም አስራ ሁለት ሰዓት ነው። በዚህ በትርምት ነው የሚኖሩ ተማሪ ያው ከሶስት ሰዓት በኋላ ከነጋቱ ከሶስት ሰዓት ጀምሮ ጉባኤ ይዘረጋሉ። ከዚያ እስከ ዘጠኝ ሰዓት ያስተምራሉ። ከዘጠኝ ሰዓት በኋላ ከአስር እስከ 11 ያው ተማሪው ለምግብ እንደዚ የሚለምነው ይለምናል። ከዚያ በኋላ ደግሞ ቅፀላ ይጀምራል። እስከ 5 ሰዓት ቅፀላ ይሆናል ከምሽቱ። ከዚያ በኋላ ደግሞ ያስተምራሉ። ሌሊት ዳስ ማርያም ቆመው ይደግሙና ዳዊት ሙሉ ዳዊት ደግማሉ። ሌሊት ተማሪያችን ዳዊታችን ከደገሙ በኋላ ሰባት ሰዓት ተኩል ሲሉ አጨብጨው ተማሪውን ቀስቀሰው እስከሚነጋ ድረስ የሌሊት ቃል ትን ይላሉ። መኝታ ብዙን ያውቁም። አንድ ሰዓት ለረፍት ለስጋ ረፍት ብቻ እንጂ በጸሎት ኑሩ። ከጉባኤ በስተቀር ጸሎታቸው ከዚያ አይለይም። በዚህ ህይወት ሲኖሩ እስከ እለተ ሞታች በዚህ ነው ህይወት ነኖሩ። የሚገርም ነው በጣም ማለት አሁን ንታ መምህሩ እንደዚህ ከሆኑ መቼም ሰው መሪው የሚመስልና እንደ ደቀ መዛሙርት ውስጥ እንደው በጾም ጾም መቼም መምህሩ እንዲህ ከሆኑ ጾምም የሚታዘዘው ነገር ይኖራል። እንደ የደቀ መዛሙርት ውስጥ እንደው ጾም የመጾሙ የታዛዥነቱ መቼም የእርሳቸው ደቀ መዝሙር የሆነ እንደው እንዴት ይሆናል? የህይወቱ እንዴት ኖራል? የደቀ መዛሙርት መንፈሳዊነቱ የእሳቸው ደቀ መዛሙርት በሙሉ ያው መንፈሳዊያን ናቸው። ያው እሳቸውን በቁጥጥር ነው የሚቆጣጠሯቸው። አስር ሰዓት ሳይሞላ ያው አርብ ረቡዕ ጾም ሲሆን አይሳ አይለቁም። የሚበላም የለምአይበላም አይበላም፣ ክልክል ነው። ከዚያ በልቶ ቢገኝ ይቀጠል፣ ከጉባኤ የሚባረራል። እሳቸውንም አይመስል እና የተማሪ ህይወት እንደዚህ ነው። ከዚያ በኋላ ነው ከአስር ሰዓት እስከ አስራ አንድ ሰዓት ባለው ነው ልመና የሚሄድ ከዚያ ወዲያ ነው ለምግቡ። ከዚያ በኋላ ነው ከዚያ መብላት የለም ክልክል ነው። የሚገርም ነው፣ በጣም ይገርማል። ስለዚህ ሁለት ታዬ የሚባሉ አሉ። ታላቁ ታየ፣ እርሱ እናንተ የተማራችሁባቸው ድንግሉ አሁን የምትሉን ታየ፣ ታናሹ ታየ የሚባሉት ማለት ነው። አገሩ የት ነው? የተማራችሁበት ቦታ ይህን ሁሉ ሲሆንበት የነበረው ቦታው የት ነው? አዎ፣ እሳቸው ታታዬ ብርሃኑ ሲያስተምሩበት የቆዩ እነዚህ ደብረ ሳት ቅዱስ ገብርኤል ይባላል። ከዚያ ሲያስተምሩ ብዙ መምህራንን ብዙ ደቀ መዛሙርት ሐፍተዋል ብዙ መምህራን ሹሙ አድጉ አስተምረው፣ ከዚያም ደግሞ ትንሽ ቆዩና ከጊዜ በኋላ ደግሞ ደብረ ደብረ ገነት እነገት ባታ ለማርያም ብዙ ጊዜ ደግሞ አስተምሯል። ወደ ገዳሙ ጠጋ ልበለው፣ ብዙ ጊዜ ብዙ መምህራን አወጥተዋል። ብዙ ካህናት ማውጣ ዲያቆናን ብዙ ሰፍር ቁጥር የሌለው አወጥተዋል። ከዚያ እድሜያቸው ሲደክሙ ሲረጁ ወደ ገዳ ቤቱ ወደ ያረል ገዳም ግብተው ህይወታቸው ከዚህ ዓለም ተለይቷል። ሚገርም ነው። እንደሆኔ የሰማሁት ወሬ እውነት ይሁን እርስ እንግዲህ የእነሱን ድጓ እንደተረከቡ የሚነገር ነገር አለ። እውነት ነው፣ እውነት ነው። ሰጠው እንግዲህ እንግዲህ አንተ እንግዲህ ኔ እንግዲህ ረጅቻለሁ። በወንበር የተተካ አስተምሮ ድጓ የጻፉት ድጓ ብራና ጽሞ ድጓ አላቸው ድጓ ጽሞ ድጓ ሶስት አራት ድጓ ጽፏል። ድጓቸውም አሁንም ይገኛል በእጅ የተጻፈ ነው። በእጅ የተጻፈ በብራ ከነ ምልክቱ ከነ ምልክታቸው አመልክተው እሱ አራት ቆሜ ድጓ በብራና ጽፏል። አንድ ድጓ ጽፈው እንትን ብሏል ይዘዋል። ይሄ ያን ለእኔ ሰጥተውኛል። በቆሜ ዜማ የተጻፈ ነው። ዜማ የተጻፈ ማለት ነው። ይሄ በጣም እንግዲህ ተመልካቾቻችን፣ ይሄ በጣም ትልቅ አገራዊ ቅርስ ነው እና አባቶች በእንባቸው ቀለም እየበጠበጡ የጻፉትን ድጓ ነው እንግዲህ አባቶቻችን አባታችን ደግሞ በክብር ተቀብለው ዛሬ ለትውልድ እያስተላለፉ የሚገኙት ማለት ነው። የቆሜ ዜማ እንደው እንዲሁ ከስሙ ስንመጣ ለምን የቆሜ ዜማ ተባለ? አሁን ቤተልሄም ዜማ የሚባል አለ፣ አቋቋምን ጎንደሬ ተክሌ የሚባል አለ። እንደዚያ ሁሉ እን ለምን የቆሜ ዜማ የሚባል ስያሜ የተሰጠው ለምንድን ነው የዜማው? አዎ ቆሜ ዜማ የተባለበት በሀገሮት ነው። ሀገሩ ቆማ ፋሲለደስ የሚባል አገር አለ። ከዚያ ስለተደረገ ብዙ ጊዜ ጉባኤ ብዙ ጊዜ የተማሩት የሁላ ሊቃውንት ታሪ የፈሰስር ምንጩ ቆማ ፋሲል ደስ ነው። ሊቃውንት ብዙ ጊዜ መምህራን ወደ መሪ የሚያስተምሩ በኖረ እየተሾመ ይመጣ ከቆማ ስለመጣ የቆማ ላይ ብዙ ጊዜ ሲቆይ በቆማ ሲነገር የቆየ ቃለ ዜር በመሆኑ እዚህ ሲመጣ ቆሜ ተብሏል። ቆሜ ተብሏል ዜማው። ስለዚህ ቆሜ የተባለ በሀገሩ ሀገሩ። ስለዚህ ዜማው ከቆሜ ነው ወደዚህ የመጣው ማለት ነው። ምንጩ ያ ነው። ምንጩ ያ ነው። በጣም የሚገርም ነው። ምስክር ቤቱ ቆማ ነው ፊት ሲሰጥ የነበረው ወይስ እዚህ የሚሰጥ ነበር? ቆማ ነው ሲሰጥ የነበረ ከዚያ ከዚያ ነው። እሺ፣ በጣም ደስ ይላል። እንግዲህ ተመልካቾቻችን፣ እንደዚህ ከሆነ እስኪ አባታችን እንግዲህ በወሬ ደረጃ በሀሳብ ደረጃ ሰምታችሁታል። አሁን እስቲ ደግሞ ቆሜ ዜማ እንዴት ነው ሊቃውንት ቤተክርስቲያንም ይህን የምታየው ካላችሁ ከራሳችሁ ጋር ለማስተያየት እንዲጠቅማቸው አባታችን ከቆሜ ዜማ ይሉልናል ማለት ነው። እሺ እሺ።

ግብራ ደብተራ ተከለ ደብተራ ቀደሳብ ወማይደሮ ረሰያ ቃል ያሰማልን በእውነት። ይሁ እንግዲህ ይህ ዜማ ነው። በእውነቱ አጥንትን የሚያለመልን ልዩ የሆነ በእነዚህ አባቶች ላይ ተወስኖ ያለ። ያው ምንም የዘመኑ ትውልድ ይህን ነገር እየራቀው ቢሆንም፣ ያው ቀዳሚ ሀለ ጽዮን አስቀድሞ ሰማይን እንደሰራ ለሙሴ ከማሳየቱ በፊት ታቦር ዘዶር የምትባላለች በኢየሩሳሌም ሰማያዊት ያችን ሙሴ የሰራትን ድንኳን የምትመስል እግዚአብሔር መጀመሪያ ከየት ሰርቷል? ከሰማይ ሰርቶ ወበዳግም አራዮ ለሙሴ ያችን አስመስልህ ስራ ብሎ ለሙሴ አሳይቶታል እያሉ ነው አባታችን እንግዲህ ሲነግሩን፣ ሲያመሰጥሩልን። ለዚህ ነው መጽሐፍት ከምንጫቸው አንድ ነው መድረሻቸው፣ በተለያየ መንገድ ቢፈሱም አያችሁ ድጓውም ሁሉም ከመጽሐፉ አይወጣም። አሁን ይሄን ኦሪት ዘጸአት ምዕራፍ 32 ላይ ያለውን የድንኳኗን አሰራር ነው አባታችን ሲነግሩን የነበርና ቃለ ሕይወት ያሰማልን ነው። ይሄ ዜማ እንዳይጠፋ ነው አሁን ሁላችንም መታገድ ያለብን። ይሄ ቅርስ አባቶቻችን ው ገንዘብ ያስከፍሉ ምን አይሉ በነጻ ይህንን እውቀት ነው እያስተማሩ የሚገኙና ለመመራችን በእውነት ቃለ ሕይወት ያሰማልን። ይንታ እንደውና ግን አሁን ላይስ እንደው የቆሜ ዜማ እንደው በሊቃውንተ ቤተ ክርስቲያን ደረጃ በእናንተ ደረጃ ይዛችሁታል። እንደው ቀጣዩ ትውልድ ከመረከቡ ላይ ያለው ሁኔታ ምን ይመስላል? እንደው የሚማራል እስኪ ስለሱ ነገር ይንገሩን። አዎ ቀጣው ደቀ መዛሙርት መማሩን ዜማውን አልጠሉትም። ዜማው ጥሩ ነበረ። ዜማው ምስክሩ ስለ ቀዘቀዘ ዝርው ሆነብን፣ አንዱ አንዱ የሊቃውንቱ ቃለ እግዚአብሔር እየተፋለሰ ስለሆነ፣ ምስክር ቢኖር ከዚህ የበለጠ ዜማ የለም ነበረ። ምስክር ባለመኖሩ ለእኛም አስቸገርን። ተእያንዳንዱ መምህራን ስንማር እየተለያየ ጎሮሮ ወጥ እየመጣ ስላስቸገረን፣ ስለዚህ በዘመኑ የተሻለ ቤተሬም ነው ቤተሬም ምስክሩ የተቋቋመ ጸንቶ የሚኖር ስለሆነ እኛ ግን እንደዚህ ያልጸናት ተው እያንዳንዱ ነው። በዚያ በዚያም ሰነድ የተፈራረቀ ተሆነ ይህ በአንድ በሚወሰን ወደ ቤተ ልሔም እንሂድ እያሉ ወደ ቤተ ልሔም እያመሩ ደቀ መዛሙርቶቻችን ነው። ወደ ቤተ ልሔም እያመሩ እየተነጠቁብን፣ አሁን እየቀዘቀዘ ቆይ አለ። እውነት ነው እንደሚነግሩን። እንግዲህ አዎ ቀምሷል። ሊቀውንቱ በዚህ ምክንያት ወጥ የሆነ ቦታ ስለሌለው የለው ቆመ። ፋሲለደስም ላይ እኔም በአካል ተገኝቻ ያቸው ነበር። ጉባኤ ቤት ተሰርቷል። መኝታም በደንብ ሁሉ ነገር ተዘጋጅቷል። ግን ደቀ መዛሙርት ባለው ችግር ምክንያት ያን ያህል ከቤተ ጉባኤ አልነበሩም። አቡነ እንድሪያስ የተባሉ ታላቅ አባት በተለይ ለዚህ ብዙ መስዋዕትነት ከፍለው አሰርተው ነበርና ሊቃውንተ ቤተ ክርስቲያን የቆሜ ዜማ ይሄ ነው። አባታችን እንግዲህ ዜማውንም ብለውልናል፣ ታሪኩንም በአጭሩ ነግረውናል። እንደው ግን ለቀጣዩ ትውልድ አሁን በቅኔ ቤት በቁጥር ቤት ላሉት ተማሪዎች ይህን ዜማ እንደው ምን ማድረግ አለባቸው እነሱ እንዲማሩት መልእክት ያስተላልፉልንና በዚያውን አሁን እምለው በእውነት ያው ቅርስ ነው። ዞሮ ዞሮ ቀድም በተጠየቁት ጥያቄ ያው በተለይም ወይንም ቆሜ ዜማ የተማሩት ደቀ መዛሙርት ያው አንዳንድ አንድ ክብረ ባለ ወይንም አንድ አንድ አጋጣሚ ቃሪ ዘር የሚደረግ ጉባኤ በሚደረግበት የሚጎሻመጥበት ምክንያት ያው ታይታች ያሉት ደቀ መዛሙርቶች ናጁና አባቶች የቤተልሔም አባቶች እና የቆሜ አባቶች አይጣሉም። ምን ድሮ እንደዚህ ነበር ዛሬ እንደዚህ ነበር እያሉ እየተሳኩ እየተለያዩ በሱም ቃለ እግዚአብሔር ብትመበተኑ ነው። አንድ ዚህ ባለማምራቱም ቃለ እግዚአብሔር ጥሩም ነው። ዙሮ ዙሮ እግዚአብሔርን ማመስገኛ ነው። እንደተላለቁ አባቶች አይጣሉበት፣ ደቀ መዛሙርቱ እየተጣላ ነው። ለዚህ እንዳይጣላ ሁሉም ቤቱም ተከብሮ፣ እዚያም እንደተከበረ ሁሉ ይህም ተከብሮለት ቀጣይ ያሉት ደቀ መዛሙርት ሁሉም በበተትና በመንፈስ ታገረግሩበት እግዚአብሔር ደስ ያለውን ነገር አገልግሎቱ ዘር ተቀባይ ስለሆነ አሁንም ትኩረት ተደርጎለት ደቀ መዛሙርቱ እንዲበዙ ወደፊትም ቀጣይ ዜማው እንዳይጠፋ ትኩረት ቢደረግለት በእውነት የቤተክርስቲያን አባቶች ለዚህ ትኩረት ሰጥቶት ለትውልድ ቢያስተላልፈው ጥሩ ነው። አባቶች ሳያልቁ ጥሩ ነበር። ቅርስ ነው። ባጭሩ እንግዲህ ይሄ ነው ተመልካቾቻችን። ለወደፊቱ እንግዲህ የቆሜን ዜማ እግዚአብሔር መልካም ፈቃዱ ቢሆን እኒህ አባታችን እኛ ጆሮ ላይ በዚሁ በስርዓታዊ ሚዲያ የሚያደርሱን ይሆናል። በድምፅ ይህንን ነገር ማወቅ የሚፈልጉ ሰዎች በዚሁ የምናቀርብላችሁ ይሆናል። በሁለተኛ ደረጃ ደግሞ ዛሬ እንደ መግቢያ ይህንን ከተመለከት ስለ ድጓ ስለምን የሚባል ነገር አለ ድጓ ከየት ወደ የት ስለ ቅዱስ ያሬድ ድጓው በስንት እንደሚከፈል፣ በስንት ዘመን ይከፈላል፣ ክፍሉ ማን ማን ይባላል ወዘተ የሚሉትን ነገሮች በሰፊ ወደፊት ከአባታችን ጋር የምናይ ይሆናል። እናንተ እስከዚያ ቻናሉን ላይ ሰብስክራይብ ሼር በማድረግ አገልግሎታችንን ደግፉልን። አባታችን ለሰጡን አባታዊ ምክርና ማብራሪያ እግዚአብሔር ይስጥልን። እግዚአብሔር ያቆይልን።